እውነት ለመናገር መጀመሪያ ላይ አረብ ሀገር ሊሄድ ነው ስትለኝ በሀሳቡ አልተስማማሁም ነበረ። አንድ ዘላለም ነጋ የተባለን ሰው ማህበራዊ ሚዲያ ላይ ተዋወቀች፣ ህይወቷም ለዘላለም ተለወጠ። አንቺ ይህን ሁሉ በትደብቀሽ ለብቻሽ እስከዛሬ ለቤተሰቦቼ የምልከውን ገንዘብ እርግፍ አድርጌ ትቼ ለእሱ እንድልክለት ተስማማል። ለሰርጋችን አራት ወር ሲቀረን ወደ ኢትዮጵያ ለመምጣት ትኬት ቆረጥኩኝ። ተደጋጋሚም ስልኩ ላይ ሞከርኩኝ፣ ስልኩ አይነሳም። የኔ ህልሜ እሱ፣ የሱ ህልሜ እኔ ብዬ መኖር ስጀምር እንዴት መጥቶ ህልሜን አጨልሞት ይሄዳል? ትዳር መመስረት፣ መውለድ፣ መክበድ የሰው ልጅ መሰረታዊ ፍላጎት ነው። ወደ ትዳር የሚያመጣው መንገድ ደግሞ የፍቅር አጋርን ከመምረጥ ይጀምራል። በህይወት መልካምና መጥፎ ጊዜያትን ተሰባጥሮ እንደመገኘታቸው፣ ሲከፋ አለው የሚል ደስታ፣ ሲመጣ ደግሞ አብሮ የሚፈነጥስ የኔ የሚሉት አጋር ከማግኘት በላይ ምን ደስ የሚል ነገር አለ? ሮዛን ሳውቃት ጀምሮ ልጅ መውለድ በጣም ትፈልግ ነበረ። ግን ደግሞ የስራ ጉዳይ ወደዚሁ ወደዛ እያደረጋት እድሉን ባታገኝም የሆነ ቀን ላይ ሀሳቧ ተሳክቶላት ወልዳ ትዳሪዛ የምትፈልገውን ነገር ማሳካት ትፈልግ ነበር። ያው ይህንን ለማድረግ ደግሞ አንዱ አማራጭ ወደ አረብ አገር መሄድ ነበር። እዛ ሰርታ ባጭር ጊዜ ውስጥ ገንዘብ ሰብስባ መጥታ ህልሟን እዚህ ሀገር ውስጥ ማሳካት ትፈልግ ነበር። ምንም እንኳን ውጭ ሀገር ብትሆንም በስልክ በየቀኑ እንገናኝ ነበር። ተንቀሳቃሽ ስልክ የሁላችንንም ህይወት እያቀለለ መጥቷል። በስልክ ወዳጃችንን ማግኘት፣ ቤተሰብን ማናገር፣ የስራ ጉዳይ መፈጸም እንዳለ ሁሉ የፍቅር ግንኙነቶች ይጸነሳሉ ይወለዳሉ፣ ያድጋሉ። ሮዛም የፍቅር ህይወቷን ለማቃናት ብትሞክርም ነገሮች እንዳሰበችው አልተሳካላትም። የ26 ዓመቷ ሮዛ መሐመድ ደሴ ውስጥ ተወልዳ አደገች። በትምህርቷም ከዘጠነኛ ክፍል ባታልፍም ያገኘቻቸውን ሥራዎች እዚህም እዛም በመስራት ቤት ውስጥ ያሉትን እናትና ሁለት ወንድሞቿን ለመርዳት መጣጣሩን አላቆመችም። ከዛ ባለፈ የፍቅር ግንኙነት የሚሉት ጉዳይ መቼም አሳስቧት አያውቅም። የቤተሰቧ ትልቅ ልጅ እንደመሆኗ የእሷ ዋና ዓላማ ለቤተሰቦቿ የተሻለ ህይወትን መስጠት ብቻ ነበር። ሃያዎቹን አለፍ እንዳለች አረብ ሀገር ሄዳ የመስራት እድል አጋጠማት። ለሮዛ ይሄ መልካም አጋጣሚ ነበር። እውነት ለመናገር መጀመሪያ ላይ አረብ ሀገር ልሄድ ነው ስትለኝ፣ በሀሳቧ አልተስማማሁም ነበር። ምክንያቱም እዚ ሀገሯ ላይ ሆና ከቤተሰቦቿ ሳትርቅ መርዳት እንደምትችል አምናለሁ። ግን ደግሞ እዛ ብትሄድ ከዚ የተሻለ ገንዘብ መስራት እንደምትችልም ነገረች። ከዛ በአጭር ጊዜ ውስጥ ገንዘብ ሰብሰብ አድርጋ መታ እዚህ የምትፈልገውን ነገር ማድረግ እንደምትችል ስትነግረኝ፣ ሆናል አደለ አሳመነች፣ በትንሹም ቢሆን ማለት ነው። ሮዛ በአረብ ሀገር አስር ዓመታትን ካሳለፈች በኋላ ደህና ጥሪት ማካበት ጀመረች። ቤተሰቦቿ አሁን የተደላደለ ኑሮ መምራት ጀምረዋል። ነገር ግን ሮዛ አዲስ ሀሳብ ያስጨንቃት ጀመረ። እድሜዋ 26 ውስጥ ሲገባ ልጅ የመውለድ ትዳር የመመሥረት ፍላጎቷ እየጨመረ ነው። እኔ ብቸኛ ነኝ፣ ነገን ደስተኛ ነኝ። ምናልባት ፈጣሪ ለሚያስደሳች የፍቅር ታሪክ እየጻፈልኝ ይሆናል። የማንሻ አበባ እባክሽ ይሄን ያሳ እሺ እንዴት አባሽ ነው? ተምሪ በዚህ ወቅት አንድ ዘላለም ነጋ የተባለን ሰው ማህበራዊ ሚዲያ ላይ ተዋወቀች። ህይወቷም ከዛ ቅጽበት ጀምሮ ለዘላለም ተለወጠ። የተለያየ ፕላትፎርም እጠቀማለሁ። በጣም ብዙ ሰው ፎሎ ስለማደርግ በስራይ መሀል እየገባው ግማሹ ሲስቅ፣ ሌላው ደግሞ ሲያዝን እያየሁ እዝናናለሁ። ብዙ ሰው አላወራም ማለት ከማውቃቸው ሁለቱ የሰፈሮች ልጆች ውጭ ከእነሱ ጋም ሀገር እንዴት ሆነ፣ ቀይው ሰላም ነው ወይ ከሚለው ወሬ ውጭ ያን ያህል የዘለለ ወሬ የለንም። ከእለታት አንድ ቀን ኦንላይን ሳለው አንድ ሰው ተዋወቁኝ፣ ዘላለም ይባላል። በቃ ከዘላለም ጋር የተለያዩ ወሬዎችን ማውራት ጀመርን። ሀገሬ ስትናፍቀኝ አንድ የሚያስታውሰኝ ሰው አገኘ፣ በጣም ተደሰትኩኝ። ተንቀሳቃይ ስልክ በአጭር ጊዜ ውልደቱ የሁሉም ሕይወት ውስጥ ገብቷል። ዘላለምን ከተዋወቅኩ ጀምሮ ሌሎች ሰዎችን ማውራት እቻለሁ። ታዲያ ዘሌን ይህ የሚያስደስተው ከሆነ ለምን ብዬ አስከፋዋለሁ? ከሰላለም ጋር ይበልጥ ተቀራረብን። እድሜ እየሄደ እንደሆነ ስነግረው ታዲያ ምን ችግር አለ ትንሽ ሰራ ሰራ አድርገሽ ነይና እዚሁ አግብተሽ ትዳር መስርተሽ መኖር ትችያለሽ አለኝ። እኔም በሀሳቡ ተስማማው። ኧረ የእድሜዋ ነገር ልክ እንደሁላችንም ሴቶች በጣም ነው የሚያሳስባት፣ እና ደግሞ ሀሳቧን ለማሳካት እያንዳንዱን አጋጣሚ በተቻላት ፍጥነት ትጠቀምበታለች። ያው የትዳርና የፍቅር ግንኙነት ላይም ቢሆን ማለት ነው ትንሽ ትንሽ ጠጋ ጠጋ ትንሽ ትንሽ ትንሽ ትንሽ የብሬ ነው። እዚህ ተሽከርከሪ፣ ቤት የእኔ ነው አይደለ? እስከ ዛሬ የት ደብቀሽ ነው የብሬ? ስለ ውበቷ ደንቅ፣ ቀኑ መሽቶ ይነጋል። ያቻችሁ ታስበውን አንጫጫሽኝ የምር የምር ማለት ነው አንቺ ይህን ሁሉ ደብቀሽ ለብቻሽ እስከዛሬ ነቀፊኝ ትዳር መመስረት የሚለውን ሀሳብ ላልተወሰነ ጊዜ ትቸዋለሁ የሀገሬን ሰው አግብቼ ከእሱ ጋር መኖር ብፈልግም እድሉን ስላላገኘሁት ግን ላልተወሰነ ጊዜ ትቸዋለሁ ታዲያ ዘላለም ከመጣ ወዲህ ግን እንደ አዲስ ማሰብ ጀመርኩኝ ከዘላለም ጋር በጣም እናወራለን። ዘላለምን ድምፁን ሳልሰማው ካደር በቃ ይረብሸኛል። አዎ ተስፋ የሁሉም ነገሮች መነሻ ነው። ዛሬም ብንኖረውም ነገን ለማየት እንመኛለን። ሰውነንና ሁላችንም አርቅን ባናስብም ነገ የሚያመጣውን ለማየት ግን ከልባችን እንሻለን። ተስፋ የሚያስቆርጠንን እንደምንጠላው ሁሉ ተስፋ የሚሰጠንን ሰው ደግሞ ትልቅ ቦታ እንሰጠዋለን። የፍቅር አጋር ብለን ደግሞ የምናስበው ከሆነ በልባችን ውስጥ ፍሬውን እንዲያፈራ የምንመኘው የመውደድን ዘር እንደሚተክልብን የማድረግ ኃይል እንዳለው ሳይታለም የተፈታ አቅም። ህይወቴን ከሀገሬ ውጭ ለመኖር አስቤ ያላውቅም ነበር። ይህን ያህልም እቆያለሁ ብዬ አላሰብኩ። ግን በቃ ሳላስበው ብዙ ቆየሁ። የምወደውን ሰው በመወዶ ማህበራዊ ድረ ገጽ ሳገኘው ደግሞ እንደ አዲስ ተስፋ ተሰማኝ። በቃ ከዘላለም ጋር ተጋብተን ልጆች ወልደን እየተሳሰብን በፍቅር መኖር ደስ አይልም። ታዲያ ከዚህ በላይ ምን ደስ የሚል ነገር አለ? አንድ ቤት ውስጥ የተለያየ ሃይማኖት ሆነን አንቺን በሃይማኖትሽ እኔም በሃይማኖት ማበለጠ ፍቅር ወልደን ከብደን ትዳር መመስረት ልጆች መውለድ ብፈልግም ለዘላለም ግን አፋውጥቼ አልነገርኩት። ታዲያ ዘላለም ያንቀን ስለ ትዳር ሲያወራ ሰም ከኔ ጋር ስቶ መኖር እንደሚፈልግ ገባኝና በጣም ተደሰትኩኝ።

ማታ ረዘም ላለ ሰዓት እናወራለን። በአንድ ወቅት ላይ ዘላለም በጊዜ መተኛት እንዳለበትና ና ጠዋት ደግሞ በጠዋት ተነስቶ ወደ ስራ መሄድ እንዳለበት ሲነግረኝ አንድ ሐሳብ ወደ ውስጥ ይመጣልኝ። ምናልባትም እኮ የተወሰነ ገንዘብ ብልክለት የኮንትራት ታክሲ ይዞ ወደ ስራው መሄድ ይችላል የሚል ሐሳብ መጣል። እኔ ላክሽልኝን ራሱ ተጠቅም መሽ ተጠቀምኩት የላክሽልኝ። እኔ እንደዚህ የሚሉት ተልካሻ ወንዶች ያስጠሉኛል እያልኩሽ ጭራሽ ሌላ ነገር ለላክለት ኛለሽ በአሁኑ ዘመን ቴክኖሎጂ ድንበሮችን በጣሱ ዓለምን አንድ አድርጎታል። ከአንዱ የዓለም ጥግ ወደ ሌላው በብርሃን ፍጥነት የድምፅና ምስል መረጃዎችን መላላክ የሰዎችንም የፍቅር ሕይወት ቀለል አድርጓል። ድስት ግጣሙን አያጣም እንዲሉ እኛም ግጣማችንን በዓለም ዙሪያ እናገኝ ዘንድ ቴክኖሎጂ ትልቅ ውለታ ውሎልናል። ዘላለም ነጋም ይህ ውለታ ካለባቸው ሰዎች ውስጥ መሆኑ እርግጥ ነው። ሮዛም የፍቅር ዓለምን ለመቀላቀልና የትዳር አጋሯን ለማግኘት ከጫፍ የደረሰች ይመስላል። የእሷን ጉጉትና ፍላጎትም እየነገረችን ነበረ። በድንገት ግን አንድ ዱብ እዳ ተከሰተ። ለመስል ስራ ነው። ይሄ አስራ ስድስት ሰዓት ነው የሚቆይ። እለፋለሁ፣ ጉሩሬ ይደክማል፣ አይምሮዬ ይዝላል፣ ሰውነቴ ይደክማል። የለፋውበትን ውጤት ደግሞ አገኛለሁ። የአረብ ሀገር ኑሮ እንደሰለቸኝና ወደ ሀገሬ ተመልሼ መኖር እንደምፈልግ ስነግረው ዘላለም በጣም ተደሰተ። ግን ከዛ በፊት እዚህ ለመኖር የሚያስችለን ገንዘብ ማምጣት እንዳለብኝ ነገረኝ። እኔ ግን ከቤተሰቦች የምልከው ገንዘብ የተረፈ እጄ ላይ ምንም ገንዘብ እንደሌለ የነገርኩት ዘላለምን በጣም ተናደደ። እሱ ኃላፊነቱን እየተወጣ እንደሆነ እና እኔ ምንም ኃላፊነት እንደማይሰማኝ ተናገረኝ። በዚህ ተጨቃጨቅን እና ለአንዱ ለቀን ስልክ ማውራት አቁመናል። ሮዝዬ ከዘላለም ጋር የፍቅር ግንኙነት እንደጀመረች ነግራኝ ነበረ እና ደግሞ ስለ ጸባዩ ስለ ጥሩነቱ፣ ስለ ቁም ነገረኝነቱ ስትነግረኝ በጣም ነው ደስ ያለኝ። ምክንያቱም በባህሪ በጣም ነው የሚግባቡት እና ደግሞ እዚህ ጋር የምነግርሽ ነገር ይሄ ለቤተሰቦችሽ ምትልኪውን ነገር ቀንሽና ለትዳራችን መመስረቻ ይሆነን ማለቱ ያን ያህል ክፋቱ አልታየኝም ስህተት ነው ብዬ። ሮዛ ከፍቅረኛዋ ዘላለም ጋር ያጋጠማት ችግር ለአንድ ሁለት ቀናት እየረበሻት ከቆየ በኋላ በመጨረሻም ደወለችና ታረቀችው። ከዛ በኋላ በሐሳቡ ተስማማው። ለቤተሰቦች የሚልከውን ገንዘብ እርግፍ አድርጌ ትቼ ለሱ ለእሱ እንድልክለት ተስማማ። ከዛም በላኩት ገንዘብ ላይ ተጨማሪ ገንዘብ ጨምሮ ቤት እንደገዛ ሲነግረኝ እጅግ በጣም ተደሰትኩኝ። የእሱ ፕሮጀክት ሲሳካ ደግሞ ለመኖሪያችን የሚሆን አነስ ያለች ሱቅ እንደሚከፍት ነግሮኛል። ትልቅ ሰርግም እንደማያስፈልግ አስረግጦ ነግሮኛል። አነስ ያለች ፕሮግራም ለማዘጋጀት የተወሰነ ገንዘብ ልኬለታል እና ሁሉንም እንዳስተካከለ ደውሎ ነግሮኛል። ኖ ነው አንድ የምን መገዛ ያስፈልግ አሁን ለጊዜው እኔ ሁሉንም መቆጣጠር ችላለሁ። አንድ ላረጓሉ ችግር የለም። ታዲያ መጽሐፍ ለምንነበባላፍታሞወ ሮዛ ወደ ሀገሯ ለመመለስና ትዳር ለመመስረት ወጥናለች። እቅዷ ግን እንዳይሆኑ ሆኖ ፈራረስ። ሮዛ በዚህ ወቅት ያልጠበቀችው መከራ ወረደባት። ለሰርጋችን አራት ወር ሲቀረን ወደ ኢትዮጵያ ለመምጣት ትኬት ቆረጥኩኝ አስታውሳለሁ ቀኑ እሑድ ቀን ነበር ከዛም በጠዋት ተነስጄ ሻንጣዎቼን ማስተካከል ጀመርኩኝ እናም ዘላለም ካዘዘኝ አንድ የረሳው እቃ ነበረ ከዛ በሜሴንጀር ደወልኩ ኦንላይን አልነበረ ተደጋጋሚም ስልኩ ላይ ሞከርኩኝ ስልኩ አይነሳም ተስፋ አልቆረጥኩም ወላይ እንደዚህ ያደርጋል ብዬ አላሰብኩ ነበር ስለ ጥቃት ነው እንደዚህ ድረስ ይዘናት የመጣ ነው። አንዳንዴ ለብቻ መኖር እንዴት አሪፍ ነው። ሰው እንዴት ባላሰብከው ባልጠበቅከው መልኩ መጥተው የራስን ህልም ልትኖር ስትፈልግ እንዴት የራሱን ህልም አምጥቶብን የእኔ ህልም የሱ የእሱ ህልም የእኔ ብዬ መኖር ስጀምር እንዴት መጥቶ ህልምህን አጨልሞ ትሄዳል። ትንሽን ብትሆን የራሴ ምላት ህልም ነበረች። ዘላለም በህይወት የመጥተውን ህልሜን አሰፋው ያሉልልኩት ልጄን አቅፌ የሳምኩት ያሁሉንምስ ቤታችንስ ህይወትስ ድስ ገንዘብስ በፌስቡክ ላገኘው ሞከርኩኝ፣ ግን ብሎክ አርጉኝ ያለ ወይም ዲሊት አርቆታል መሰለኝ ላገኘው አልቻልኩ። እንደሞኩ የሚገርም ልጁ እስከመጨረሻ ቀን ድረስ ምንም አይነት ምልክት አያሳይም ነበረ። ብር ለላክል ልትለው ነበረ። እቃዎች ለላክል ልትለው ነበር። ጫማ፣ ልብስ፣ ምናምን ለላክል ልትለው ነበር። አልፈልግም ነበር የሚላት እስከ መጨረሻው ቀን ነው የሚል እና እኔ ሮዚ በምን አይነት መንገድ ለሱ ያንን ሁሉ ገንዘብ እንዳስገባች አሁንም ድረስ ሊገባኝ አልቻለም። ምን አይነት ባህሪ ኖሮት እንዴት እንዴት እንዴት አታሏት እንደሆነም እኔ ሊገባኝ አልቻለም። ድሃ በህልሙ ቅቤ ባይጠጣ ኑሮ የምትል አባባላችንን እዚህ ጋር ብንጠቀማት መልካም የሚሆን ይመስለኛል። ሮዛ በጊዜው ምን አይነት የደስታ ባህር ውስጥ ገብታ እንደሰጠመች ከንግግሯና ከስሜቷ ለመረዳት አይከብደንም። እጅግ የሚያሳዝነው ዘላለም ሮዛ እንዳታለላት ሁሉ የሰዎችን ልብ በመስበር እንደዚህ አይነት ስሜትን ካጨሩባቸው በኋላ ደካማ ጎናቸውን ተጠቅመው ፍላጎታቸውን ብቻ አሳግተው ሜዳ ላይ ጥሎ የሚሄዱ የሁለቱም ጾታ አባላቶች እጅግ በጣም ብዙ ናቸው። ሁሉንም ሶሻል ሚዲያዎቹን ዘግቷል። ለማግኘት ብሞክርም አልቻልኩም። አንዳንዴ ህልም ህልም ይመስለኝ። እንዴት የሰው ልጅ እንደዚህ ያደርጋል? በአላህ ወላሂ ይሄ ህልም እየመሰለኝ ነው። ዘላለም ከሐሰተኛ ስሙና ማንነቱ በስተቀር ለሮዛ ሌላ ምንም ማንነቱን አልተወላት። የምልክለትን አካውንት ተጠቅሜ ለማግኘት ሞከርኩኝ። ክም ባንክም ብሄድ አካውንቱ እንደተዘጋ ነገር ስልኩም እንደተቋረጠ ሰማው። ራሴ በላይ ያመንኩት አባቴን ካልኩት የፌስቡክ ስሜ ማን እንደሆን ታውቃለህ? ሮዛ የዘላለም ምርኮኛ። የእሱም እንደዛው ዘላለም የሮዛ ምርኮኛ ነበር። አይሞኝት የምር አምኘው ነበር እኮ፣ ወላይ አምኘዋለሁ። ዘፈን ይዘፍንልኛል፣ መጽሐፍ ያነብልኛል፣ ያስቀኛል። የቀልዱን ነገር ሁሌ ሲከፋኝ ከማዳም ጋ እንኳ ሰጣለ ወደው ነው የሚያስረሳኝ ይዘላል ብቻ ምን አለፋ፣ ከራሴ በላይ ያመኘው ነበር። ሮዛን ያጋጠማት ተንኮል በአለም ዙሪያ የተለመደ ተግባር ነው። የፍቅር ማጭበርበር ወይም ሮማንስ እስካምስ ተብሎ የሚታወቀው ይህ ሽወዳ ከ1960ዎቹ ጀምሮ እንደነበረ የታሪክ ምሁራን ይገልጻል። ደግሞ እኮ ብታየት በጣም ነው የምታሳዝነው። ልፋቷ፣ ድካሟ፣ ጥረቷ እያንዳንዱ ነገር በጣም ነው የምታሳዝነ። እውነት ለመናገር እኔ በቅርበት ስለማውቃት ብቻ አይደለም አንተ እራሱ ለትንሽ ደቂቃ አብረህ ቁጭ ብለህ ብታወራት እያንዳንዱ ነገሩ ያሳዝናል። በጣም ነው የምታሳዝን፣ እውነት በጣም ነው የምታሳዝነኝ። ይሄ እንዴት ነው? እኛ እዛ ሀገር ሄደን ስንለፋ ምን ስንል ምን ስንል ያን ያህል ድካሙ ላይ ይታያችሁ ይችላል፣ ግን ደግሞ እውነቴን ነው፣ ቀድመን ብያሃሉ አይደለ? ደም ነው ላብ ነው። በጣም ነው የምታሳዝነው። ሮዛ በጣም ነው የምታሳዝነው ወደኛ ሀገር ከቅርብ ጊዜ ወዲህ ድንበር ተሻግሮ በመምጣት ብዙዎችን ሰለባ እያደረገ ይገኛል። የፍቅር ማጭበርበርን የሚተገብሩ ሸዋጆች ኢላማቸውን ለማጥመድ ብዙ ማር የተቀቡ መርዛማ ውሸቶችንና ሌሎች ማታለያዎችን ይጠቀማል። እንደሚወዱ ማስመሰል የሚያልሙትን በመረዳት እሱኑ ከፍ አድርገው በመንገር የህልሞች ተጋሪ ማስመሰልና ጉድለትን መሙላት የሚመስሉ ሀሳቦችን አብስቱ ይናገራል። የሚያወሩትም ለወራት ወይም ለአመታት ሊሆን ይችላል። የሚፈልጉትን እስኪያገኙ ድረስ በፍጹም ትዕግስት ይጠብቃሉ። በአካል ላለመገናኘት የሚያጠምዱት ራቅ ያሉ ሰዎችን ነው። በብዛት የተለያዩ ድረገጾችን ወይም በጽሁፍ በስልክ ማውራትን ይመርጣሉ። አሁን ተስፋ ቆርጫለሁ። አሁን እዚህ አገር መኖር አልችልም። ለዘመናት እየለፋ ያጠራቀምኩት ገንዘብ የለም፣ ምንም የለኝም። ተስፋዬ፣ ገንዘቤ፣ ጉልበቴ፣ ሁሉ ነገሬ ሁሉ ነገሬ ተቧጧል። አሁን አረብ አገር ተመልሼ ሄዳለሁ። እንደ አዲስ የሚከፈለኝን ገንዘብ እንደ አዲስ አጠራቅም ህይወት የሚኖር ጀምራለሁ። በዛ ላይ ያሰበኋል። ከዚህ ሁሉ ነገር በኋላ ተመልሰው ወደዛ ነው የምትሄደው? እኔ አውቀዋለሁ ነበርኩበት። እያንዳንዱን ነገር አውቋለሁ። እያንዳንዱን የሴቶቹን ስቃይ ሁሉንም ነገር አውቋለሁ ስለደረሰብኝ እንዲህ ነው እንደዛ ነው ብዬ የምሸፋፍነው ነገር የለም። ሁሉንም ነገር ከዜሮ ነው የምትጀምረው። የኔ ነው የምትለው ነገር አይኖርም። ገንዘቧን፣ ሞራሏን፣ ሁሉ ነገሯን ነው የምታጠ በህይወት መመለስ ራሱ በጣም ትልቅ ነገር ነው። እናንተ እሱ አይታያችሁ። ከዚህ በኋላ የፍቅር ህይወት መጀመር አልችልም። እንዴት ብየት ማምናለሁ? በአላህ አልችልም። እንደዛ እንዳይሆን ደግሞ ህይወቴ እድሜ ያሳስበኛል። በ2024 ዓ.ም ላይ ብቻ በዓለም ዙሪያ የፍቅር ማጭበርበር ሸዋጆች 3.8 ቢሊዮን ዶላር ያህል ከሰለባዎቻቸው ለመውሰድ ችለዋል። የሚጠቀሙትም ዘዴ እጅግ ቀላልና ግልጽ ነው። በተለይ ያላገቡ ሴቶች ላይ ጫና የሚያሳድር ማህበረሰብ ያለበት እንደ ኢትዮጵያ ያለ ሀገር ውስጥ እጅግ ውጤታማ ሆኗል። ቆይ ግን እንዴት ሁሉም ሰው አንድ አይነት ይሆናል? አንድ እንኳን የተሻለ ሰው አይኖርም? አንድ የሆነ ለምሳሌ የሚሆን አንድ ሰው ይጠፋል? አይተ ከሆነ ሁሉም ሰው የሚሸወደው በተመሳሳይ ነገር ነው። ሁሉም አረብ ሀገር ያሉ ሴቶች የሚሸወዱት በወንዶች ማታለያ በወንዶች ማጭበርበሪያ ነው። በስራ ተጠምደው ከማህበራዊ ህይወት ራቅ ያሉ ሰለባዎችን ሲያገኙ የተለያዩ ስልቶችን በመጠቀም ልባቸው ውስጥ ይገባሉ። ከነሱ ያገኙትንም እምነት ወደ ገንዘብ ለመቀየር ብዙም ጊዜ አይወስድባቸውም። ቆይ አንተን አንድ ጥያቄ ልጠይቅ። አንድ ወንድ ልጅ እዚህ ሀገሩ ላይ ተቀምጦ አረባ ገሬዳ ቤት አጽድታ ምግብ ሰርታ ህፃኑን አዛውንቱን ተንከባክባ አንዳንዴ ደግሞ እንስሳ አጥባ ጠብቃ በምታመጣው ገንዘብ ኤላኪልኝ ያንን አድርግልኝ ይህንን ትንበይልኝ ምናም ማለት ወንድነት ነው? እንደዛ ነው የምታስበው አንተ? ሲቀጥል ደግሞ ነጭ ቲሸርት እንትን ቲሸርት እንትን ጫማ ብራንድ ጫማ እያላችሁ እያማረጣችሁ እየላካችሁ የምትበሉት ብር ብር ነው። ይሄ እናንተ እውነት ነው፣ ጌታ የመጣችሁት ባል ነው። ይሄ ወንድነት ነው ኢትዮጵያዊነት ነው። እውነት አንተ የምታስበውን ማወቅ እፈልጋለሁ። ይሄ ወንድነት ነው ወይ? እውነት ለመናገር የምታደርጉት ነገር ፌር አይደለም። እሺ፣ ላቧን ደሟን ነው ጠባ ያድርጋል ለእናንተ እንድትልቀው ይህ ሰውነት አይደለም። ኢትዮጵያዊነት አይደለም። እሺ፣ ባህላችንም አይደለም። እኔ እናንተ ኬት እንዳመጣችሁት አይደለም። ደግሜ ልንገር፣ የምታደርጉት ነገር ፌር አይደለም። ግን ስንት ሴት ነው እንደዚህ የምታደርገው አንዳይ በቃ አንተ እንኳን ካወቁ ጀምሮ። ስለዚህ አንተ ለምጣልቃ ትገባለ? እሺ ቀይር፣ በሴት ገንዘብ ሸሚዝ ብትቀይር፣ በሴት ገንዘብ መቼ ነው አንተ የራስን ኑሮ መኖር የምትጀምረው? አጭበርባሪዎች ተንኮላቸው እንዳይታወቅና እንዳይከሽባቸው ሲሉ ፍጹም ሚስጥራዊነትን ያበረታታል። የሰው ልጅ ማህበራዊነትን የሚሻ ፍጡር እንደመሆኑ ከእንደዚህ አይነት ሽወዳ ራስን ለመከላከል ያለው ፍቱን መንገድ እንግዲህ አይነት ጥያቄዎች ሲቀርቡልን ጓደኛ ወይም ወዳጃችንን ማማከር ግድ ይለናል። እኔ አሁንም ቢሆን መልእክት ማስተላለፍ የምፈልገው ውጭ ሀገር ላላችሁ እህቶቼ ነው። እባካችሁ ይበቃል። ሁሉም ነገር እዚህ ስትደርሱ ይሆናል። በቃ ጉጉታችን ማግባት፣ መውለድ ነው አይደለ? ሁሉም ነገር በቃ እዚህ ስትመጡ ይደርሳል። እንዴት ነው እዛ ቁጭ ብለን እዚህ ሀገር ያለን ወንድ መቆጣጠር የምንችለው? አውቃለሁ እኮ ይገባኛል። ፍቅር ይገባችኋል። እንክብካቤ ይገባችኋል። ግን ደግሞ ሁሉም ነገር እዚህ ስደርሱ ይሻላል። ሁሉንም ነገር እዚህ በአካል ካለ ሰው ጋር አጠገብ ለአጠገብ ቁጭ ብላችሁ ፍቅርን ሼር አድርጋችሁ እያንዳንዱ ነገር ተነጋግራችሁ ተግባብታችሁ ቢሆን ይሻላል። በቃ ሁሉም ነገር በጊዜው ቢደርስ ይሻላል። እዚሁ ሀገራችሁ ላይ ቢሆን ይሻላል። እናንተስ የምታጋሩን ሌሎችን ከሽወዳ የሚታደግ የተሸወዳችሁትን የሰማችሁትን ያያችሁትን ልታጋሩን ትችላላችሁ። እኛም ክሽን አድርገን ይዘን እንመጣለን። ልብ አድርጉ፣ ሁሉም ተሸውዷል። ማምለጫው መንገድ አንድ ነው፣ ጥንቃቄ ይጠብቃል።